ቃው ማውጣት ይቻላል። ማውጣት የማይቻልበት አንድም ምክንያት የለም። እንዴት ማውጣት እንደምንችል ደግሞ ላሳያችሁ። እስኪ ከመጀመሪያ ቀጥታ ወደ ፖፖ እንሄድና ፖፖ ጋር ከሄድን በኋላ እዚህ ጋር የምታያችሁ የመጀመሪያው አፍሪ ኤጀንት የምል ነው። አፍሪ ኤጀንት ምን ምን አለው? ፎሎ ያስፈልገዋል፣ ላይክ ያስፈልገዋል ወይስ ኮሜንት ያስፈልገዋል? እንዴት አላችሁ? ምንም አያስፈልግም። እዚች ጋ ወደ ታች መታችሁ ማየት ያለባችሁን ነገር አንድ ነገር ላሳያችሁ እዚች ቦታ ላይ ፖይንት የምላለ ስንት ፖይንት አለ እዚህ ጋ 2377252 ፖይንት አለ ይህንን ፖይንት ነው የምናወጣው ወደ ገንዘብ እንዴት ነው ይህንን ፖይንት ማውጣት የምንችለው የምለውን ደግሞ እንደ አዲስ ላሳያችሁ ሰላም እንዴት ናችሁ ሰላምታይን አረሰው ሁላችሁም የሃርቦር ሚዲያ ተከታዮች የሃርቦር ሚዲያ ላይ ስንመጣ ወደ ፖፖ እንገባለን። ፖፖ ላይ እንደዚህ ከገባን በኋላ ቺን ነገር እዚህ ጋር ያለችውን ቺን ነገር ታች ላይ ፕሮፋይል የሚለውን እናጋለን። እሷን ከነካናት በኋላ ምን እናደረጋለን ማለት ነው። ፕሮፋይል የምትሏን እንደዚህ ነካ ካረግናት በኋላ ይቅርታ፣ ፕሮፋይል የምትሏን ነካ ካረግናት በኋላ ቀጥታ ወደ ምን እንገባለን ማለት ነው። ወደ ፖፖ ውስጠኛው አካል እንገባለን። ይኸው ፕሮፋይል ተነከ። ከዛ በኋላ ምንድን ነው የምንፈልገው? ቀጥሎ ያለን ደግሞ እዚች ጋር መተን እቺ ለማውጣት ወይም ለማያት ነው የምንፈልገው። ይሄ ነገር እንዴት ነው ወጪ ማድረግ የምንችለው? እንዴት ሰርተ ነው ይህን ያህል መጣል የቻለ ካላችሁን፣ በአንድ ስልክ ብቻ በመስራት ነው ይህንን ገንዘብ ሊያገኝህ የቻልኩ። ይህንን ገንዘብ ካገኘሁ በኋላ እንዴት ነው ይህንን ገንዘብ አውጥቼ መጠቀም የምችለው? ስለዚህ ፖፖ ላይቭ እውነትም ይከፍላል ወይስ አይከፍልም የምለው ነው። እሱም በቀላሉ አብረን ማየት የምንችል ይሆናል ማለት ነው። ወደ ፖፖ ስንመጣ በጣም ብዙ ሰዎች በጣም ብዙ ጊዜ እውነትን ከፖፖ ገቢ ማግኘት እንችላለን ወይ፣ ፖፖ እውነትም ይከፍላል ወይ፣ ይሄ ነገርማ ፌክ ነው፣ ይሄ ነገር ልክ አይደለም፣ ይሄ ነገር እውነትን አይከፍልም የሚሉት በጣም ብዙ የተለያዩ ከዚህ በላይም የማያሳምን መልሶችን የሚመልሱ ሰዎች አይጠፉም። ስለዚህ ሰው ባወራ ሳይሆን በሰራ ነው ገቢ ማግኘት የሚችለው እና እኔ በወሬ አላምንም፣ በእውነት በተግባር ማመኑ ያለብን እና እውነትም ፖፖ ላይ ያገኘን ገንዘቦች ወይም ከፖፖ ላይ የሰበሰብነውን ገንዘቦች እውነትም አውጥተን መጠቀም እንችላለን ወይ አ ይቻላል። ከዚች ጋር ልምጣላችሁ እና ወደ ታችኛው ወደ መጨረሻ ላይ ስትመጡ ምን አይነት ነገር ይታያችኋል? ገንዘብዋን ነካ እናረጋለን። ሁለት ስንት የምትለዋን እቺ እዚች ጋ ያለችው 2,377,000 የምትለው አነካ እናረጋለን። እሷ አነካ ካረግናት በኋላ ይከፍትልናል፣ እንከፈተልን ምርጫ ያመጣልናል ማለት ነው። እዚች ጋር ከላይ በኩል ያለችውን ከነካናት ዲቴል፣ እዚ ጋር ዲቴል ጋር ይወስደናል። ዲቴሉን አይደለም አሁን እኛ የፈለግነው። እኛ የፈለግነው ምንድን ነው? ይህን የሰበሰብነውን ሁለት ሚሊዮን ምናምኑን እችኛውን፣ እዚች ጋር ከላይ በኩል ያለችውን አሁን እዚ ጋር ለብቻ ይታያል ሁለት ሚሊዮን 377 ሺህ 252 ኮይን ወይም ፖይንት ከፖፖ ያገኘሁትን ምን አደርገዋለሁ? ዊዝድሮ የምትለዋን ጋር እዚህ ችግር በማምጣት ዊዝድሮ የምትለዋ ላይ ነካ አደርገዋለሁ። ከዛ ምንለኛል ሁለት መቶ ሰላሳ ሰባት ነጥብ ስንት ልበል 73 ዶላር ሰርተሃል አለኝ። 237 ነጥብ 73 ዶላር በዛሬ ዋጋ እስኪ እናባዛለን ሁለት መቶ ሰላሳ ሰባት ከሰባ ሦስት ሳንቲም ይህንን ዶላር በዛሬ ዋጋ እናባዛ። ሲባዛ በመቶ ሀምሳ አሁን ባለበት በመቶ ሀምሳ ዘጠኝ ብናባዛ ስንት ብር ተሰርቷል ማለት ነው? አንድ ወር ባልሞላ ጊዜ ውስጥ ሰላሳ ሰባት ሺህ ሰባት መቶ ዘጠና ዘጠኝ ነጥብ ዜሮ ሰባት ሳንቲም ተሰርቷል ማለት ነው። ደስ አይልም? የአንድ ሰው ደሞዝ ማለት ነው። ይህንን ሰርታችሁ ለማምጣት ግን ምን ያስፈልጋችኋል? አንደኛ ስለ ፖፖ በደንብ ማወቅ። እሱን ለማወቅ ከፈለጋችሁ ደግሞ ይኸው ቤት ክፍት ነው፣ ሃርቦር ሚዲያ ኔትወርክ እና አፍሪ ኤጀንት ክፍት ነው። ሁሌም መጥታችሁ መሰልጠን ትችላላችሁ። ያኛው ቤት ደግሞ የትኛው ነው? ሃርቦር ሚዲያ ኔትወርክ። አሁን ያልኳችሁ ይህንን ቤት ነው፣ ይህኛውን ቤት ሁለቱ ቤት ላይ መታችሁ ስልጠና መውሰድ ወይም ደግሞ በውስጥ በኩል እያናገራችሁኝ ስልጠናውን መከታተል ትችላላችሁ። ሁለቱ ቤቴ ይሄ ነው። እዚህ ጋር መታችሁ ስልጠና እንደፈለጋችሁ፣ ስለ ፖፖ ብቻ አይደለም ስለ ማንኛውም የኦንላይን ስራዎች ስልጠና መውሰድ ትችላላችሁ። ወይም በፌስቡክ፣ የፌስቡክ ገጽ ይሄ ነው። ፌስቡክ ላይም ስልጠና መውሰድ ትችላላችሁ። ገረላ የምን ላይ መታችሁ መውሰድ ትችላላችሁ። በማንኛውም በቴሌግራም በግል ልታናገሩ ትችላላችሁ። በፈለጋችሁበት ሰዓት ልታገኙ ትችላላችሁ። በኦንላይን እውነትም ተሰርቶ ገንዘብ ይገኛል ወይ? አዎ ይገኛል። ፕላትፎርም ላይ ሰርተ ታገኛለ። ዌብሳይቶች ላይ ሰርተ ታገኛለ። ክሪፕቶ ላይ ሰርተ ታገኛለ። ስለ ኤርድሮፖች ላይም ሰርተ ገንዘብ ማግኘት ትችላለ። ኔትወርክ ማርኬቲንግ ላይ ሰርተ ገንዘብ ማግኘት ትችላለ። ዳይሬክት ሴሊንጎች ላይ ሰርተ ገንዘብ ማግኘት ትችላለ። ገንዘብ ይሰራል። አዎ ይሰራል። ልብን አርግቶ ይሰራል። ኔትወርክ ማርኬቲንግ ላይ ይሰራል። ድብና አድርገህ እንደውም ስልጠናዎችን ተጨማሪ ታገኛለህ ኔትወርክ ማርኬቲንግ ላይ። ከዛ ውጭ ደግሞ ዳይሬክት ሴሊንግ ላይ ታገኛለህ። በደንብ አድርገህ አንድ ፕሮዳክት ታስታውቃለህ። ለምሳሌ ይህንን ፕሮዳክት የሚያስታውቅ ከሆነ የዚህ ውሃ ድርጅት ለእኔ ኮሚሽን የምከፍለኝ ከሆነ አንተ ደግሞ በዚሁ ልክ ዳይሬክት ሴሊንግ ላይ የምንሰራ ወይም ዳይሬክት ቀጥተኛ ሽያጭ ላይ የምሰሩትን ፕሮዳክቶችን በማስተዋወቅ ምርጥ ምርጥ ገቢዎችን ማግኘት ትችላለህ። በቀላሉ ይህንን ለማድረግ ግን መጀመሪያ አንተ ዝግጁ መሆን አለበት። አይምሮህ ክፍት መሆን አለበት። አንተ አይምሮህ ክፍት ካልሆነ መቼም ገቢ ማግኘት አትችልም። እሺ፣ እስቲ ወደ ፖፖያችን እንመለስና ፖፖ ስሙ ቢያስጠላም ስሙ በእኛ ሀገር፣ ሌላ ነገርም ቢሆን እዚህ ግን ስሙ በጣም ያማረና ደህና ነገር የሚሰራበት ስም ነው። ፖፖ የያዘው ይህንን ፖፖ የያዘውን የፖፖን ስራ ሰራ ሰራ አድርግተን ገንዘብ ለማግኘት ምንም አያስፈልጋችሁም። አንድ ስልክ ብቻ እንደዚህ አይነት ስልክ ማለት ነው። አንድ አንድሮይድ ስልክ በቃ በቂ ነው። ከዛ በኋላ ሰርታችሁበት ለምሳሌ እዚህኛው ላይ ስንት አለ? እት እዚህ እጅግ ሰማንያ አንድ ሺህ ምናምን አለኝ። ይሄ ዴይሊ የሚያወጣበት ነው ዴይሊ አስር ዶላር አወጣለሁ። በዚህኛው ስልክ አሁን እያወራውበት ባለ ስልክና እየቀዳውበት ባለ ስልክ ላይ 2 ሚሊዮን 3 መቶ በአንድ ወር እስከ 2 ሚሊዮን እስከ 3 ሚሊዮን አወጣለሁ በወር ማለት ነው። ስለዚህ በማንኛውም አይነት ስልክ መስራት ትችላላችሁ። አንድሮይድ ሚሆን አፕል ሚሆን በማንኛውም አይነት ስልክ ሰርታችሁ ማግኘት ትችላላችሁ። ምንም ጭቅጭቅ የለውም። ብቻ ምንድነው ከፍት ማሆን ለስራ ዝግጁ መሆን። መስራት አቅቶን አይደለም ማመን አቅቶን። ይሄማ ፌክ ነው፣ ይሄማ ቱሪናፋ ነው፣ ይሄማ ቡፋ ነው። ይሄማ ምንድነው የሚባለው በአራደኛ ነገር ሚስት እናንተ ናቸው አራዳ። እንግዲህ ምንድነው የሚባለው የዘመኑ ቋንቋ፣ እኔ እንደዛ ስለማላቅ ነው እንጂ በነዛ በዘመኑ ቋንቋዎችም ቢያቅኖሩ በደንብ ነግራቸዋለሁ። ፌክ ነው የምላለ ስንት አይነት ነገር ብዙ ነገር ብዙ ብዙ ስያሜዎችን ሊሰጡን ይችላሉ። ስለዚህ እነዛን ሁሉ ስያሜዎችን ትተን እንዴት ነው እኛ የእውነት የምር ገንዘብ ማግኘት የምንችለው? ገንዘብ እንዴት ነው በኦንላይን መስራት የምንችለው? ግዴታ ገንዘብ ለማግኘት የሚያስፈልጋችሁ በዛ በኦንላይን ስራ በምትሰሩ ሰዓት ናሽናል አይዲ ነው የሚያስፈልጋችሁ። ናሽናል አይዲ ካላችሁ በቂ ነው። ከዚህ ውጭ ምንም አያስፈልጋችሁ። ከዛ በተጨማሪ ወይ ድራይቪንግ ላይሰንስ የምጠይቋሉ ማንጃ ፍቃድ የምባለው እሱን እሱን ካላችሁ በቂ ነው። ከዚህም የተሻለ ፓስፖርትም የምጠይቃችሁ ሊኖር ይችላል። በነዛ ብቻ በቂ ኢንተርኔት ይኑራችሁ ገቢ ለማግኘት በቂ ኢንተርኔት ካላችሁ በማንኛውም ቦታ ላይ ናቸው፣ በማንኛውም አይነት ስልክ፣ በማንኛውም አይነት እቃ ላይ ሰርታችሁ ገንዘብ ማግኘት ትችላላችሁ። ስለዚህ ገንዘብ ለማግኘት ቀላል የሆነ ጊዜ እናንተ ገንዘብ ለማግኘት ብዙ መጨናነቅ የለባችሁም። አንድ ሰው ገንዘብ ለማግኘት የሚጨናነቅ ከሆነ በቀላሉ መስራት ያለበትን ነገር ይረሳና መስራት የሌለበትን ነገር ይሰራል። ለምሳሌ ቺን ፔመንት፣ ፕሩቭን ዊዝድሮዋልን አሁን 237 ዶላር እናንተ ያሳየውት በቀላሉ ዊዝድሮ ለማግኘት ምንም የምከብዳችው ነገር የለም። አንደኛ መጀመሪያ ማመን፣ ከአመናችሁት በኋላ ያንን ነገር ለመተግበር መሞከር። በሙከራዎች ውስጥ ደግሞ ሪሊ ማግኘት የሚቻልበት ዘዴ እንደዚህ በቀላሉ ውጤት ልሰጣችሁ ይችላል ማለት ነው። እሺ አሁን ቀጥታ ወደ ወጪውን እንሂስ። ዊዝድሮ የምለውን ቦታ ታች ላይ ያለውን እነካለን። ይህንን ወደ ታች በኩል ያለውን የዊዝድሮን ቦታ ከነካን በኋላ ምን እናደርጋለን? ቀጥታ ከላይ በኩል ያለችውን እዚች ጋር ያለችው ዶላር ወይም ዊዝድሮል ነው የምትለዋል። መጀመሪያ ምርጫ እናደርጋለን። በምንድን ነው ማውጣት የምትፈልገው? የመጀመሪያው በባንክ ከሆነ እዚች ጋር መጥተን ቺን ቀስት በመንካት የምንፈልገውን አይነት የዊዝድሮል ምርጫዎችን እንመርጣለን። እዚህ ጋ ምን አለ? ቲአርሲ ቱዌንቲ አለ፣ ባይናንስ አለ፣ ቴሌብር አለ፣ ኢፒይ አለ፣ ፒዮነር አለ ኮሜርሻል ባንክ ኦፍ ኢትዮጵያ አለ፣ አዋሽ ባንክ አለ፣ አቢሲኒያ ኦሮሚያ ህብረ ሥራ ባንክ አለ። በጣም ብዙ ወጪ የምናደርግበት አካውንቶች አሉ። ከነኚህ አካውንቶች ውስጥ የምንፈልገውን አካውንት በመምረጥ ዊዝድሮ ወይም ወጪ ማድረግ እንችላለን ማለት ነው። ይህንን ወጪ ለማድረግ የመጀመሪያው ባይንድ ማድረግ ብቻ ነው። ባንኮቹን አምጥተን አካውንቶቹን እቺን ባይንድ የምትለው ከፍለፊት ያለችውን አምጥተን እነሱን ማያያዝ እነሱም እዚህ ጋር አምጥተን ባይንድ አድርገን ኮኔክት እንዲሆኑ ማድረግ። ለምሳሌ ቴሌብርን አድርጌያለሁ፣ ባይናንስን አድርጌያለሁ፣ ዩኤስዲቲ ቲአርሲ ትዌንቲን አድርጌያለሁ። እስቲ አሁን ዩኤስዲቲ ቲአርሲ ትዌንቲን ልምረጥ፣ እንደ አዲስ ላሳያችሁ። ቪዩ የምለውን በመንካት አሁን ወጪ ለማድረግ ስለምፈልግ ላሳያችሁ። እዚህ ጋ እኔ ራሴ የሞላውት ፓስወርድ ወይም ፒንኮድ አለ። ይህንን ፒንኮድ ላስገባ፣ ትክክል ከሆነ ይቀበለኛል። ሰብ ሚትድ ይከፈታልኝ እሱም መርሳት የለባችሁም። እቺን ኤክስ አረጋለሁ። ከዛ በኋላ አድሬሱን ላምጣ። አድሬሱን አምጥቼ ሳስገባበት ላሳያችሁ። አድሬሱን ኬት እንደሚያመጣ ፋይናንስ ካላችሁ ከፋይናንስ ሌሎች ኦኬ ኤክስ ካላችሁ ከኦኬ ኤክስ እቺ ጋር ላሳያችሁ። እና ኦኬ ኤክስ ይሄ ነው። እቺ ጋር ታች ላይ ያለችው ኦኬ ኤክስ ይሄ ነው። ፋይናንስ ካላችሁ ደግሞ ፋይናንስን ታመጣላችሁ። ባይናንስ ከሌላችሁ በምትፈልጉት ማውጣት ትችላላችሁ። ካልሆነ ደግሞ ባይ ቢት ይሆናል እዚህ ችጋታች ላይ ያሉት እነኚህ እና ቢትጌት ይሆናሉ። ቴሌ ቴሌብርም በምትፈልጉት ማውጣት ትችላላችሁ ማለት ነው። ፕላትፎርሙን እኔም መርጠው የትኛው ነው ባይናንስ ባይናንስ ላይ እገባለሁ። እዚህ ጋር ዩኤስዲቲ ቲአርሲ 20 የምትሏን መርጣለሁ። ባይናንስ ላይ እጅ ላሳያችሁ እዚች ጋር መጣሁን። ከዛ እናደረጓለሁ እዚች ጋ ፖርትፎሊዮ የምትሏን የታችኛውን እነካት አለሁ ዩስዲቲቲ አድሬሲት ወይም ትቪ የምትለዋን በመምረጥ አድሬሱን አመጣለሁ። እስቲ አድሬሱን እስኪያመጣ ድረስ ጠብቁ። አድሬሱን ይዤ ልምጣ፣ ከዛ እንገናኛለን በድጋሚ እስከዛ እራት እያደረጋችሁ ታገሱኝ። ነው ሚያማ አካውንት ኬነ

እሱም ፒኑን ከሞላችሁት በኋላ እዚች ጋር ያለችውን ኤክስ ታደረጉ እና አዲሱን አድሬስ እዛ ጋር ቴሌግራም ላይ የተላከላችሁን ወይም በቴሌግራም እዚ ጋር የተቀበላችሁትን አድሬስ አምጥታችሁ ኮፒ አድርግታችሁ እዚች ጋር ትሞላላችሁ ማለት ነው። በዚሁ አጋጣሚ የትም አገር ላይ ሆናችሁ ፖፖላይም የሰራችሁት በሌላ ነገር የሚሰራችሁት ገንዘብ ማውጣት ከፈለጋችሁ፣ የትኛውም አይነት የትኛውም ቦታ ላይ ሆናችሁ ማውጣት ከፈለጋችሁ ሃርቦር ሚዲያ ኔትወርክን ኮንታክት ማድረግ ትችላላችሁ አድሬሱን ከታች በኩል በዚህ ቪዲዮ መጨረሻ እና በመጨረሻ በታች በኩል ዲስክሪፕሽን ላይ የጽሁፍ ቦታ ወይም የኮሜንት ቦታ ላይ ያስቀምጥላቸዋለን ሃርቦርን በማግኘት የትኛውም አይነት ኦንላይን ላይ የሰራችሁትን ገንዘብ ወጪ እንዴት እንደምታደርጉት ልታገኙት ወይም ልታወጡት ትችላላችሁ ማለት ነው በዚህ አድሬስ ይህንን አሁን እዚህ ጋር ሰብሚት ትለዋለን ይህን አድሬስ ሰሚት ካልኩኝ በኋላ አራት ሰከንድ ይቆጥራል። እንደዚህ አራት ሰከንድ ሆነ እንደጨረሰ ቼክ የምለው ና ካረጓለሁ። ይሁ ቼክ ካረኩኝ ከዚህ በኋላ ወጪ ካረኩኝ ቀጥታ ይሄ ዶላር ወዴት ይገባል ማለት ነው? ወደዛኛው ወደ እኔ አካውንት ይገባል ማለት ነው፣ ተቀንሶ። በጣም አሪፍ። ስለዚህ ለመቀነስ ምን አረጓለሁ? ዊዝድሮ የምለውን ብቻ በመንካት ይህን ሁለት መቶ ሰላሳ ሰባት ዶላሩን ወጪ ማድረግ እችላለሁ። እዚህ 237.73 ዶላር ይህንን ወጪ ማድረግ ከፈለግኩኝ ቀጥታ ምን አደርገዋለሁ? ከዚህ በኋላ ምንም የምጠይቀኝ ነገር የለም። ታች ላይ መጠና ሰሚት የምትለች ታች ላይ ያለችውን ሰሜትን ብቻ በመንካት ወጪ ማድረግ እችላለሁ። ምና ላይ ወይ 20 ወይ 30 ወይ 40 ወይ 50 አውጣ አለ። ስለዚህ ምን አደርጋለሁ ማለት ነው እዚህ ጋር ሁለት መቶ ሰላሳ ዶላር በአንዴ ወጪ ማያዘዝ እችላለሁ ማለት ነው። እንደዚህ አያችሁ፣ ምን ይጠይቃል ከዚህ በኋላ ኮንፈርሜሽንን ይጠይቃል። ኮንፈርምን ከጠየቀ በኋላ ፒናችን ቅድም የሞላሁትን የወጪውን ፒን ብቻ ትሞላላችሁ። ይሄ ገንዘባችሁ ቀጥታ ወዴት ይሄዳል ማለት ነው? ወደ አካውንታችሁ ይሄዳል። ከዚህ በኋላ ከፖፖ ጋርም የተያዘ ይሁን ከሌላ ፕላትፎርሞች ጋር የተያዘ ማንኛውም አይነት የኦንላይን ስራዎችን ጥያቄ ካላችሁ ልጠይቁኝ ትችላላችሁ። ከፖፖ ላይ የሰራነውን ገንዘብ እንዴት ወደዚህ እንደምናመጣ አሳይቻችኋለሁ። ፖፖ ላይ ደግሞ እንዴት በመጫወት ይህን ገንዘብ እንዴት ማግኘት እንደምንችል፣ ወይም እንዴት ይህን ገንዘብ ወደ ፖፖ ማስገባት እንደምንችል፣ ይህንን ቶክን ወይም ይህንን ፖይንት እንዴት ማግኘት እንደምንችል፣ ሁሉንም በእያንዳንዱ አሳያችኋለሁ። ዋናው ነገር ትልቁ ነገር ምንድን ነው? ሰዎችን መጋበዝ ሰዎችን መጋበዝ። በጣም ትልቁ ጥቅም ያለው ፖይንት ያለው እናንተ ከምትጫወቱት ይልቅ የጋበዛችሁት ሰዎች በጣም ለእናንተ ዋጋ አላቸው። ሰውን አንድ ሰው በዚች ሊንክ ለምሳሌ እዚች ጋ መታችሁ፣ በዚች ኢንቫይት በማድረግ ከጋበዛችሁ 14 ዶላር ነው የምታገኙት። ሪሊ ማግኘት ትችላላችሁ። ከዛ በመቀጠል ደግሞ ኤጀንትና ሆስትን መመዝገብ የመጨረሻው ደግሞ ይህ ፋንስላንድን በመንካት ጌሞችን በመጫወት ለዚህ ሁሉ በሃርቦር ሚዲያ ኔትወርክ ዩቱብ ስር በቀላሉ ማግኘት ትችላላችሁ። ኢንፎርሜሽንን ሃርቦር ሚዲያ ኔትወርክ ዩቱብ ጋር ሄዳችሁ ማንኛውም አይነት ቪዲዮ ከፖፖ ጋም የተያዘ ከሌሎች ከኦንላይን ስራ ጋር የተያያዘ እንደዚህ በቀላሉ ቪዲዮችን በማየት ገቢ ልታገኙበት የምትችሉ ቪዲዮችን እንደዚህ በቀላሉ ማግኘት ትችላላችሁ። እስከመጨረሻ ከኛ ጋር ስለሆናችሁ እስካሁን ስለተከታተላችሁን ከልብ እያመሰገን በቀጣይ ቪዲዮ ደግሞ እንድንገናኝ ሼር ላይካችሁን ማየት ፈልጋለሁ። ሼር እና ላይካችሁን ካበዛችሁ በቀጣይ ደግሞ አሪፍ አሪፍ ምርጥ ምርጥ ቪዲዮዎችን ይዤላችሁ እመጣለሁ። የዛሬን ቪዲዮዎችን ደግሞ ያው ከዚህ ጋር ከመጀመሪያው ጀምራችሁ ሁሉንም ዩቲውብ ስር ገብታችሁ ማየት መከታተል ትችላላችሁ። እንዴት በቀን ከ10 ሺህ ብር እስከፈለጋችሁት ከአስር ብር እስከ አስር ሺህ ብር እንዴት መስራት እንደምትችሉ ከፖፖ ጋር የተያዘ ከሌሎች ሌሎች ፕላትፎርም ጋር የተያዘ ከኔትወርክ ማርኬቲንግ ጋር እንደውም ከኤርድሮፕ ከተለያዩ የሮቦት ማሽኖችን በመጠቀም እንዴት ገቢ ማግኘት እንደምትችሉ ሁሉንም በዚህ ቪዲዮ ወይም በዚህ ዩቲብ ስር ልታገኙ ትችላላችሁ። ማንኛውም አይነት ስልጠናዎች በአፋን ኦሮሞ በአማርኛ እና በሌሎች ቋንቋዎች እዚህ ጋር በቀላሉ ማግኘት ትችላላችሁ። የትኛውም ፕላትፎርም ብጠቀም ይሻላል፣ የትኛውም ዌብሳይት ብጠቀም ይሻላል፣ የትኛውም ዋሌት ብጠቀም ይሻላል፣ የትኛውም ነገር ላይ ነው ገንዘብ ቢያወጣ ጥሩ ገቢ ማግኘት የምችለው፣ የትኛው ላይ ብሰራ ነው ጥሩ ገቢ መስራትና ማግኘት የምችለው፣ የምለውን ሁሉ እዚች ጋር በቀላሉ ማግኘት ትችላላችሁ። እስካሁን ከእናንተ ጋር ባደረግኩኝ ቆይታ ከልብ እያመሰገንኩኝ ከሌል ነበርኩኝ። ሃርቦር ሚዲያ ኔትወርክ፣ በቀጣይ እስክንገናኝ ቸር ሰንብቱ። በቀጣይ ቪዲዮ ላይ ቲፕ እንደምኖር በዚህ መስታወሻ አስቀምጥላቸዋለሁ። በዚህ ቪዲዮ መጨረሻ ላይ ኮሜንት አስቀድሞ ለአምስት ሰው ኮሜንት ላስቀመጠው ይህ ሀምሳ ሀምሳ ብር ካርድ ሽልማት አለው። አምስት ሰው የመጀመሪያ የጊብ አዌይ አሸናፊ ይሆናል ማለት ነው። ቀጣዩ ደግሞ የቀጣዩን ቪዲዮ የሚያይ ይሆናል ማለት ነው። በቀጣይ እስከምንገናኝ መልካም ጊዜ።